ክህደት ከሩቅ ወይም ከማናውቃቸው ሰዎች ሳይሆን አጠገባችን ካሉ የኔ ብለን ካቀረብናቸው ከምን ወዳቸው ሰዎች ሲሆን እጅግ በጣም ይከብዳል። እነዚህ ሰዎች ከኛ ጀርባ እንደሆኑ እንደማይፈልጉ፣ ሊጎዱ እንደተነሱ ስናውቅ ደግሞ ይህ የትኛውም ጠላት ሊያደርስብን ካለው ጉዳት ወይም ካደረሰብን በላይ ልባችን ይጎደዋል ንጉሱ ቤቴን አርክሶብኛል፣ የልጅልጄንም ተመኝቶብኛል፣ ባለቤቷንም ገሎብኛል። መቼም ቢሆን ይህንን አረሰውም። መቼም ቢሆን ደግሞ ይቅር አንለውም። በቀል አንዳንድ ጊዜ ልክ ሊመስለን ይችላል። ነገር ግን ሁል ጊዜም ቢሆን የበቀል መጨረሻው እፋት፣ ሞት፣ እንዲሁም መዋረድ ነው። ይህንን ደግሞ ሊበቀሉ ከተነሱ ከብዙ ባለታሪከኞች መረዳት እንችላለን። በትዕማር መደፈር የንጉሥ ዝምታ፣ የአቤሴሎም ደግሞ ንጉሥ የመሆኑ ፍላጎትና ጥማት፣ የአንድ የተረሳን ሰው መታወስና መመታት ይህ የዛሬ የመጽሐፍ ቅዱስ ባለታሪካችን ወይም እንግዳችን የአኪጦፌል ታሪክ ነው። በዳዊት ዘመነ መንግሥት ጊዜ ወርቃማ በተባለውና የእስራኤል መንግስት እጅግ በጣም ጠንካራ በሆነበት በዚያን ዘመን አንድ ሰው ነበር። ቃሉ ልክ እንደ ወርቅ የሚደመ የሚፈለግ እርሱ ወታደር ወይም ደግሞ ነቢይ አልነበረም። ነገር ግን ልክ እርሱ ሲናገር ንጉሥ ይሰማል። ስሙም አኪጦፌል ይባላል። እርሱ የንጉስ ዳዊት እጅግ በጣም የታመነና ቃሉ የሚሰማ አማካሪ ነበር። እጅግ የተከበርክ ንጉሥ ዳዊት ሆይ፣ በእስራኤልና በይሁዳ ላይ እግዚአብሔር መርጦክ የነገስክ ንጉሳችን ሆይ ብሎ አኪጦፌል ለዳዊት የሚፈልገውን ምክር ይመክረው፣ ሐሳቡን ይናገር ነበር። አኪጦፌል ሲናገር እንደ አንድ ተራ የንጉሥ አማካሪ ሳይሆን ይታይ የነበረው በሁለተኛ ሳሙኤል ምዕራፍ 16 ላይ እንደምናገኘው የአኪጦፊል ምክር ልክ እንደ እግዚአብሔር ቃል ወይም እንደ እግዚአብሔር ንግግር ነበር የሚወሰደው። በዚህም መሰረት ነበር ዳዊትም አቤሴሎምም የአኪጦፊልን ምክር የተቀበሉት። አኪጦፊል ነገሮችን እጅግ በጣም በጥልቀት የሚመለከት አይነት ሰው ነበር። ቃላቶችን በጥንቃቄ የሚናገር እና ሰዎችም ሲናገሩ ደግሞ ሰምቶ የሚመረምር ነበር። ታዲያ አቤሴሎም አመፁን ዳዊት ላይ ሲጀምር አማካሪው የነበረው አኪጦፌል ነበር። ነገር ግን እንደምናውቀው አኪጦፌል የዳዊት ወዳጅና አማካሪ ነበር። ታዲያ ለምን ሀሳቡን ቀይሮ ከዳዊት ልጅ ከአቤሴሎም ጋር ተስማማ? ምን ሀሳቡን እንዲቀይር አደረገው? የዳዊት ልጅ አቤሴሎም የራሱ የሆነ ውበትና የጥንካሬ ማሳያ ነበር። በዘመኑ በመልክ እጅግ በጣም ውብ ነበር። ከዛም በኋላ በር ላይ በመቆም የእስራኤልን ሕዝብ ከዳዊት ልብ ይልቅ በእርሱ ላይ እንዲተማመኑ ልባቸውን ከንጉስ ዳዊት ወደ እርሱ ማሸፈት ጀመረ። ከዛም አቤሴሎም ሰረገሎችን፣ ፈረሶችን እንዲሁም ሀምሳ ሰዎችን ከፊቱ እንዲሮጡ ማድረግ ጀመረ። ነገር ግን ይህ ድርጊት በንጉሱ ዘንድ የታወቀና የተፈቀደ አልነበረ ግን በህዝቡ መካከል ይህንን አለማስተዋል አልቻሉም ነበር። ሁሉም ሰዎች የአቤሴሎሙን እንዲህ ማድረግ አስተውለውት ነበር። በእያንዳንዱ ቀን አቤሴሎም ከእንቅልፉ ይነሳና በጠዋት በከተማው መንገድ ዳር ላይ ይቆማል። የሚቆምበትም ስፍራ ፍርድና የተለያዩ ውሳኔዎች የሚሰጡበት ነበር። ታዲያ በዚህ ጊዜ ሰዎች ጉዳያቸውን ለማቅረብ ወደ ንጉሥ ሲመጡ ንጉሥ ዳዊትን ከማግኘታቸው በፊት አቤሴሎምን ያገኙታል። ከዛም እርሱ ራሱ ምን እንደሆነ ችግራቸው ይጠይቃቸዋል። ችግራቸውንም ከሰማ በኋላ አቤት እኔ ማን በሾመኝና እንደው በፈረድኩላችሁ እናንተ ያቀረባችሁት ሀሳብ ክርክርም ልክ ነበር እያለ ምንም መፍትሄ ሳይሰጣቸው፣ ነገር ግን እርሱ ቢሾም እና እርሱ ቢሆን የሚፈርድላቸው ፍርዱ እና እንደሆነ ይነግራቸዋል። ሰዎች ወደዛ ወደ ፍርድ ወደሚሰጥበት በር ሲመጡ ይቀርባቸውና እዳቸውን ይስማል። ታዲያ ሰዎችን የሚቀርብበት መንገድ ሰዎች ልብ ውስጥ ግንኙነትን ቤተሰባዊነትን እና እምነትን ከእርሱ ጋር እየፈጠረ ሄደ። ይህን በተደጋጋሚ በማድረግ አቤሴሎም የእስራኤልን ልብ ሁሉ አሸነፈ። እንደዚህም ሆነ ከአራት ዓመታት በኋላ አቤሴሎም ንጉሱን ለእግዚአብሔር የተሳልሁለትን ስዕለት ለመስጠት ወደ ኬብሮን እባክል ይሂድ እኔ ባሪያ በሶሪያ ጉሽ ሳለው እግዚአብሔር ወደ ኢየሩሳሌም ቢመልሰኝ ለእግዚአብሔር መሰዋዕት አቀርባለሁ ብዬ ስለተስዬ ነበራለሁ። ንጉሱም በደና ሂዳለው። ተነስቶም ወደ ኬብሮን ሄደ። ነገር ግን አንዴ በዛ ስፍራ በደረሰ ጊዜ መልእክተኞችን ወደ እስራኤል ላከ። እንደዚህም አላቸው የቀንደ መለከት ድምፅ በሰማችሁ ጊዜ አቤሴሎም በኬብሮን ነገሰ ብላችሁ በከተማው ሁሉ አውጁ ብሎ መልእክተኞቹን ለሁሉም እንዲነግሩ ነገራቸው። የአቤሴሎም ፍላጎት መንግስቱን ወይም ደግሞ የአባቱን ንግስና መውሰድ ብቻ አልነበረ። ነገር ግን የግል የሆነ ቂም በውስጡ ከአባቱ ጋር ነበረበት። የዳዊት መንግስት በውስጡ የተከፋፈለ ነበር። ታዲያ በዚህ መሃል አኪጦፌል ከዳዊት ወይም ደግሞ ከአቤሴሎም የመምረጥ እድል ነበረው። ነገር ግን አኪጦፊል ወደ ዳዊት ልቡና ዘንብሎ ከዳዊት ጋር ለመሆን ወሰነ። ነገር ግን ይህን ውሳኔ ለምን ወሰነ? ወይስ ሌላ የተደበቀ በአኪቶፊል ልብ ውስጥ የቆየ የቁስል ኃይል እየተገለጠ ነው። አኪቶፊል የልጅ ልጅ ነበረችው፣ ስሟም ባትሼባ ይባል ነበር። እርሷ እጅግ በጣም ቆንጆና ውብ ነበረች። ንጉሥ ዳዊትም አያትና ወደዳት። እርሱም ወደ ራሱ ወሰዳት። ይህም ብቻ ሳይሆን ንጉሥ ዳዊት የእርሷንም ባለቤት ገደለው። ይህንን ታሪክ በሁለተኛ ሳሙኤል ምዕራፍ 11 ከቁጥር 3 እስከ አራት ድረስ እናገኘዋለን። ንጉሥ ዳዊት በአንዲት ሴትና በአንድ ተራ ወታደር ላይ ብቻ አልነበረም በደልን የፈጸመው ነገር ግን በአኪጦፌል የገዛ ቤተሰብ ላይ ነበር ይህንን ከባድ ክህደት የፈጸመው። ዳዊትም ኃጢአቱን ተናዞ ይቅርታን ሲጠይቅ እግዚአብሔር ይቅር አለው። ነገር ግን ሁሉም አረሳውም ነበር። ታዲያ የንጉሥ ዳዊት የራሱ ልጅ መንግሥቱን ለመንጠቅና ለመውሰድ ሲነሳ አኪጦፌል ተባበረው። አንድ መልእክተኛም ወደ ዳዊት በፍጥነት በመምጣት የእስራኤል ሰዎች ልብ ከአቤሴሎም ጋር ሆኗል የሚል መረጃን ሰማ። ዳዊት ከእርሱ ጋር በኢየሩሳሌም ያሉትን ባሪያዎቹን ሁሉ ተነሱ ተነሱ እንሽሽ፣ ያለዚያ ከአቤሴሎም ውድ የሚያድነን ከእኛ የለምና መቱ እንዳይዘን ክፉም እንዳያመጣብን፣ ከተማዪቱንም በሰይፍ ስለት እንዳይመታ ፍጥናች እንሂድ አላቸው። ሁለተኛ ሳሙኤል ምዕራፍ 15 ከቁጥር 13 እስከ አራት ይህንን ክፍል እናገኘዋለን። አኪጦፌልም ጋይሎም በመቶብ ወደ አቤሴሎም ወደ ሄብሮን ተጓዘ። ያገለግለው የነበረንም ንጉሥ ዳዊትን ከዳው። አኪጦፌልም በመጀመሪያ አቤሴሎምን የመከረው ምክር አመራዊ ብቻ ሳይሆን ዳዊትን እጅግ የሚያሳዝነውና የሚጎዳውን ነገር ነበር። አኪጦፌልም አቤሴሎምን ቤት ሊጠብቁ ወደ ተውኳቸው ወደ አባትህ ቁባቶች ግባ፣ እስራኤልም ሁሉ አባትህን እንዳሳፈርኸው ይሰማሉ፣ ከአንተም ጋር ያሉት ሁሉ እጃቸው ይበረታል አለው። ለአቤሴሎምን በሰገነት ላይ ድንኳን ተከሉለት፣ አቤሴሎምን በእስራኤል ሁሉ ፊት ወደ አባቱ ቁባቶች ገባ። ሁለተኛ ሳሙኤል ምዕራፍ 16 ከቁጥር 21 እስከ 22። ዳዊትም አኪጦፌል ከአቤሴሎም ጋር እንደሆነ በሰማ ጊዜ እጅግ በጣም ደነገጠ። ይህ አቤሴሎምን ብቻውን ከመፍራት ሳይሆን በሚያምናቸውና በሚወዳቸው ሰዎች በመከዳቱ ነበር። አኪጦፌል ንጉሥ ዳዊትን በደንብ ያውቀዋል። ቤተመንግስቱንም እንደዛው። እንዴት፣ በምን እና በምን ያለ ሁኔታ ሊያመልጥ እንደሚያስብ አኪጦፌል በደንብ አድርጎ ያውቀዋል። ኦ አምላኬ፣ ይህንን እጸል ያለው እባክህን እባክህን የአኪጦፌልን ምክር ከንቱ አድርግልኝ። የንጉሥ ዳዊት ጸሎትም ተሰማ፣ እንዲሁም ኩሲን ላከው። የዳዊት ታማኝ የሆነ ጓደኛ ልክ እንደ ሰላይ ሆኖ እነ አቤሴሎምን እንዲሰልል ላከው። የኩሲ ዋና ስራ የነበረው የአኪጦፌልን ምክር ማቃለል ነበር። አኪጦፌልም አቤሴሎምን፣ አስራ ሁለት ሺህ ሰዎች ልምረጥና በዚች ሌሊት ተነስቼ ዳዊትን ላሳድድ፣ ደክሞና እጁ ዝሎ ሳለ እወድቅበታለሁ አስፈራም ባለው ከእርሱም ጋር ያለውን ሁሉ ይሸሻል ንጉሱንም ብቻውን እመተዋለሁ ሙሽራም ወደ ባሏ እንድትመለስ ህዝቡን ሁሉ ወደ አንተ እበልሰዋለሁ ህዝቡ ሁሉ ደህና ይሆናል የምትፈልገው አንድ ሰው ብቻ ነው ሁለተኛ ሳሙኤል ምዕራፍ 17 ከቁጥር 1 እስከ ሶስት ድረስ ይህ እጅግ በጣም ትክክለኛና ዳዊትን ብቻውን መግደል የሚያስችል ጥሩ ምክር ነበር ይህም ጦርነቱ በአንድ ምሽት እንዲያልቅ ያደርገው ነበር። ይህም ምክር አቤት አቤሴሎምን እጅግ በጣም አስደሰተው። ነገር ግን አንድ ያልተጠበቀ ነገር ሆነ። ምናልባት ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ እንዲሁም ደግሞ ይህ መልእክት ለብዙዎች እንዲደርስ እናንተም ደግሞ መስማት አለበት ለምትሏቸው ሰዎች አጋራቸው። በየጊዜው ደግሞ የምንለቃቸው ቪዲዮዎች ቶሎ ቶሎ እንዲደርሷችሁ የደውል ምልክቱ ባንጫ ነው። አቤሴሎምን ወደ ኩሲ በመዞር ኩሲ ያንተስ ሐሳብ ምንድን ነው? በዚህ እቅድ ላይ እስቲ ምን ትላለህ ብሎ ኩሲን ጠየቀው። ኩሲም አቤሴሎምን አኪጦፌል በዚህ ጊዜ የመከራት ምክር መልካም አይደለችም አለው። ኩሲም ደግሞ አለ፣ ግልገሎቿ በድር በተነጠቁ ጊዜ ድብ መራራ እንደሆነች በልባቸው መራሮች እጅግም ኃያላን መሆናቸውን አባቴና ሰዎቹን ታውቃለ። አባታ አርበኛ ነው። ከህዝብ ጋር አያድርም። አሁንም ምናልባት በአንድ ጉድጓድ ወይም በማናቸው ስፍራ ተሸሽገው ይሆናል። በመጀመሪያ ከእነርሱ ጋር አያሌዎች ቢያልቁ የሚሰማው ሁሉ አቤሴሎምን የተከተለው ህዝብ ተመታ ይላል። እስራኤልም ሁሉ ለአባትህ ኃያል እንደሆነ ከእርሱ ጋር ያሉትን ሰዎች ጽኑዋን እንደሆኑ ያውቃል። ጽኑ ልቡም እንደ አንበሳ ልብ የሆነው ፈጽሞ ይቀልጣል። ነገር ግን የምመክርህ ይህ ነው። ከዳን እስከ ቤርሳብህ ያለ እስራኤል ሁሉ በብዛቱ እንደ ባህር አሸዋ ሆኖ ወደ አንተ ይሰብሰብ፣ አንተም በመካከላቸው ወደ ሰልፍ ውጣ። እርሱንም ወደምናገኝበት ወደ አንድ ስፍራ እንደርስበታለን፣ ጠልም በምድር ላይ እንደሚወድቅ እንወርድበታለን። እርሱና ከእርሱ ጋር ያሉ ሰዎች ሁሉ አንድስ እንኳን አናስቀር። ነገር ግን ይህ የኩሲ ምክር አቤሴሎምን እና ከእርሱ ጋር የነበሩትን ሰዎች ደስ አሰኘ። ይህ ምክር ግን ኩሲ የመከረው ዳዊት ሰዎቹን ለማደራጀትና ከዚያ ስፍራ ለመሸሽ ጊዜ እንዲኖረው ነበር። አቤሴሎምም ይህ እስራኤልን የመምራትና በመካከላቸው ከፊታቸው ሄዶ የመዋጋት ምክር እጅግ ደስ አሰኘ። የኩሲንን ምክር ተግባራዊ ያደረገ። በዚህ ጊዜም የእስራኤል ሕዝብም ሁሉ የኩሲ ምክር እጅግ በጣም የተሻለ ነው፣ የአኪጦፌል ምክር ግን የረባም አይደለም ብለው ተናገሩ። ይህ ለአኪጦፌል እጅግ በጣም የሚያናድድና የሚያስቆጣ ንግግር ነበር። በሁሉም ሰዎች የተመሰከረለትና ምክሩ ልክ እንደ እግዚአብሔር ቃል ነው የተባለው የአኪጦፌል ምክር ከንቱ መሆኑን ሲያይ በጣም ተጎዳ። ይህ የ አኪጦፌልን አሳዛኝ አሟሟት ያሳያል። እርሱ ራሱ ከጀመረው ጦርነት ተገለለ። አኪጦፌልም ያለውን ሁሉ ነገር ያጣ መሰለው። ክብሩን፣ በሰዎች ዘንድ መደመጡን፣ በንጉሥ ቤት የነበረውን ተቀባይነት ሁሉንም በአንዴ ያጣው መሰለው። አኪጦፌልም ምክሩን እንዳልተከተሉ ባየ ጊዜ አህያውን ጫነ። ተነስቶም ወደ ቤቱ ወደ ከተማው ሄደ። ቤቱንም አደራጅቶ በገዛ እጁ ታንቆ ሞተ፣ በአባቱም መቃብር ተቀበረ። ሁለተኛው ሳሙኤል ምዕራፍ 17 ቁጥር 23። የአኪጦፌል ጥበብ በሰዎች ዘንድ እጅግ በጣም ታዋቂና ተወዳጅ ተቀባይነት ያለው አድርጎት ነበር። ነገር ግን ከመገፋትና እንዲሁም ደግሞ ከመከዳት አላዳነውም። መሞቱ ዝም ብሎ ተራሞት አልነበረም። የሞተበት ዋነኛ ምክንያት ትዕቢት ነበር። ታሪኩን በምንመለከትበት ጊዜ አኪጦፌል ከሞተ በኋላ መጽሐፍ ቅዱስ እርሱን አልጠቀሰው። አንዳንድ የመጽሐፍ ቅዱስ አዋቂዎች እንደሚናገሩት ዳዊት መዝሙረ ዳዊትን ሲጽፍ የአኪጦፌልን ታሪክ አካቶታል ይላሉ። በመዝሙረ ዳዊት ምዕራፍ 41 ላይ ደግሞም የሰላሚ ሰው የታመኑበትም እንጀራይን የበላ በእኔ ላይ ተረከዙን አነሳ። አኪጦፌል ከሞተ በኋላ ምንም አይነት የሚወራለት የጽድቅም ሆነ የሚጠራበት ነገር ትቶ አልሄደም። አሁንም ድረስ የሚታወቀው እጅግ በጣም ጠቢብ የሆነ ምክርን የሚመክር ነገር ግን በታማኝነቱ ያልጸና አንድ የንጉሥ አማካሪ እንደነበር ነው። ይህም የሆነበት ምክንያት አኪጦፌል መራርነትን፣ ትዕቢትን በውስጡ እንዲያድግ ፈቀደ። እድሉን ደግሞ ሲያገኝ ለበቀል ተነሳ። የተሰጠውንም ጥበብ ለመልካም ሳይሆን ለክፉ ተጠቀመበት። የአኪጦፌል ታሪክ የሚያስረዳን ጥበብ እግዚአብሔርን መፍራት ከሌለበት እጅግ በጣም አደገኛ እንደሆነ ነው። ከዚህ የምንማረው ምናልባት አንዳንዴ ክህደት ልክ ሊመስለን ይችላል፣ ነገር ግን መጨረሻው ጸጸት ነው የሚሆነው። ምንም ያክል ጥበበኞች ኃይል ያለን ምናልባትም እጅግ በጣም የተሳካልን ብንሆን መቼም ቢሆን ግን የታማኝነትን የትህትናንና የቅርባይነትን ልንዘነጋቸው አይገባንም። ይህንን ጸሎት ከኔ ጋር አንድ ላይ እንበለው። በሰማያት የምትኖር አባታችን ሆይ በፊትህ ልባችንን ይዘን እንቀርባለን። አኪጦፌልን ውድቀት በደንብ ተመልክተናል። እርሱ እጅግ በጣም ጥበበኛና በንጉሥ ፊት ይቆም የነበረ አማካሪ ነው፣ ነገር ግን በራሱ ጥበብና ምክር ሕይወቱን አጣ። እባክህ እግዚአብሔር ሆይ ምሕረትን አድርግልን። እንዴት ታማኝና በንጉሥ ዳዊት ፊት ተቀባይነት እንደነበረው አይተናል፣ ነገር ግን ልብ ውስጥ በነበረ ብልከኝነትና ትዕቢት፣ እግዚአብሔር አባት ሆይ በቀል ምክንያት መጨረሻው አላማረም። እኛም ዛሬ እንጸልያለን። ምናልባት በውስጣችን የተደበቀ ትዕቢትና በቀለኝነት ቢኖር ዛሬ እግዚአብሔር አባት ሆይ በኢየሱስ ስም ምህረትን አድርግልን፣ ልባችንን ጠብቅልን በኢየሱስ ስም አሜን። ምናልባት ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ፔጃችንን ሰብስክራይብ አድርጉልን፣ ላይክ ማድረግም አትርሱ። እንዲሁም ደግሞ የምንለቃችሁ ቪዲዮዎች በየጊዜው እንዲደርሷችሁ የደውል ምልክት አንጣ ነው